ከዚህ በኋላ ሆቴል ገብታችሁ ለፒዛ 500 ብር እና 600 ብር እንዳታወጡ በቀላሉ በቤታችሁ ሰርታችሁ አዘጋጅታችሁ ከቤተሰቦቻችሁ ጋር አብሉ። የፒዛውን ቂጣ ለመጋገር ዱቄት፣ ትንሽ ስኳር፣ ዘይት፣ የዳቦርሾ እንዲሁም ጨዋ አድርጋችሁ ማብኳትና ኩፍ እስኪል ድረስ ለተወሰነ ጊዜ ማቆየት የፒዛውን ሶስት ለመስራት የተከተፈውን ሽንኩርት ከዘይት ጋር በደንብ አድርገን እናቁላለዋለን። በመቀጠልም ቲማቲማችንን እንጨምርና በደንብ አድርገን እናቆላለዋለን። በመቀጠልም በርበሬ፣ ቅመማ ቅመም፣ ነጭ ሽንኩርትና ዝንጅብል አድርገን በደንብ አድርገን እናቁላለዋለን። ውሃውን መጠጠቅ ካደረገልን በኋላ ካቻፕን ጨምርበትና በደንብ አድርጎ ውሃውን እስከ መጨረሻው እስኪመጥ ድረስ እናቆየዋለን እሳት ላይ። ፒዛ ላይ የምናደርገውን የተከተፈውን ስጋ ነጭ ሽንኩርትና ዘይት ጨምረን በደንብ አድርገን ድርቅ እስኪልልን ድረስ እንጠብሰዋለን። ሊጣችን ደርሶልናል። ዳምጠን የምነጋገርበት ትሪ ላይ እናደርገዋለን። በመቀጠልም ያዘጋጀነውን ሶስ ያዘጋጀነው ሊጥ ላይ በደንብ አድርገን እንቀበዋለን። ቀጥለንም የፈቀፈቅነውን ቺዝ እናደርግና የተጠበሰውን ስጋ የተጠበሰ ሽንኩርት፣ ቃሪያ በደንብ አድርገን ካዳረስን በኋላ ባናቱ ላይ ቺዙን እንጨምርና ለኦቨን እና ከፈለጋችሁ ደግሞ እናንተ የምትፈልጉትን ኢንግሪዲየንት መጨመር ትችላላችሁ። ለምሳሌ የተቀቀለ እንቁላ ቆረጥ ቆረጥ አድርጋችሁ ማድረግም ትችላላችሁ። እስቲ እናንተ ደግሞ ከዚህ ሌላ ይጨመር የምትሉት ነገር ካለ በኮሜን ሴክሽናችሁ ላይ አሳውቁኝ። ፒዛችን ደረሰልን። በእረፍት ሰዓታችሁ ከቤተሰቦቻችሁ ጋር ሰርታችሁ ቅመሱት።